ይበላሻሉ። እኔ የምኖርለት ምክንያት እያጣውኝ ነው። ከቀን ወደ ቀን ተስፋዬ እየመከነን። ተስፋ አለሽ። የምችለውን ሁሉ ነገር አደርጋለሁ፣ ግን ለማንም እንዳትናገሪ ለሳሮንም፣ ቢሆን ለዳዊትም። እነሱ ችግር ውስጥ እንዳልገባ ብሎ ሊያስቆሙ ይችላሉ። ዳዊት እንኳን ሰምቷል። ግን ችግር ውስጥ የምትገቢ ከሆነ እኔም እንድታደርጊው አልፈልግም። ይሄ ግዴታ ነው፣ አደርገዋለሁ። አንቺ አትጨነቂ። ሰዎቹን ታውቂያቸዋለሽ? ማለቴ ልጄን ያገቷትን። እሱን አላውቅም። በአውቅም ግን ለደህንነትሽ ስል አልነግርሽም። የሙዚክ ፍሉስ ምን አታደርጊም። እኔ አሁን ወደ ሳሎን እንሂድ። ዳዊት እዛ ካለ አልሄድም። እንዴ ለምን ደግሞ ከዳዊት ገጣላችሁ? ትላንትና በጠፊ መተውት ምን አስቤበት እኮ አይደለም። ሰዎች ችግር ውስጥ ናት። ምን ማለት ነው? ሰዎች ሆኔን ለማጥመድ የውሸት ቴክስ የላኩትን አይታ እውነት ህፃን ነው የምታገኝ መስሏት ሄዳለች። ህይወት ከሳሚ ስልክ ላይ ባየችው መልእክት ልጄን አገኛለሁ በሚል ተስፋ ከቤት ወጥታለች። ምን ይገጥማት ይሆን አብረን የምናይ ይሆናል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጉናቱ ተከታታዮች እንደምናላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ክፍል ሰላሳ አራትን የምናይ ይሆናል። በባለፈው ክፍል ሳሮን ከወልቸሯ ተነስታ ስፖርታዊ እንቅስቃሴ ስታደርግ በካሜራ እየቀረጻት ያለ ሰው አለ ተባብለን ነበረ። ታዲያ ይህንን ምስል እየቀረጻት ያለው ማን ይሆን ተባብለን ተለያይተናል። ይህንን ምስል ሩት ነበረች እየቀረጸቻት የነበረው መስኮት ላይ ሆና። ከዛም ዳዊት ተመልክቷታል። ዳዊት ምን እያደረግሽ ነው ይላታል። ከዛም ፎቶ እየተነሳች እንደሆነና ሱቅ መሄድ እንደምትፈልግ ነግረው ወደ ውጭ ትወጣለች። ታዲያ ዳዊት ወደ ውስጥ በሚገባበት ሰዓት የሩትን ድምጽ ሰማው ልበል በማለት ሳሮን ትጠይቃለች። አዎ ፎቶ እየተነሳች ነበረ መስኮት ላይ ሆና በማለት ይነግራታል። ታዲያ ሳሮን ይህን ጊዜ በጣም ነበር እየደነገጠችው፣ እንዴት የምን ፎቶ እያለች መንቀጭቀጭ ጀመረች። ታዲያ ዳዊትም ለምን እንደደነገጠች እየጠየቃት ነበረ። አይ አሞይ ነው የሚል ምላሽ ነበር የመለሰችለት። ፊዚዮ ቴራፒ አድርግ ብትባይ እምቢያልሽ እኔ ኮ ዶክተር አማክሬልሽ ነበረ ይላታል። አይ እሱን ተወውና አንተ ግን የት ሄደ ነው አለችው። ከጓደኞቼ ጋራ ሰሞኑን በተፈጠረው ነገር ከነሱ ጋር እየተገናኙ አይደለም አላት እኔ እኮ ይህን ያህል ጊዜ ስኖር ጓደኛ የለኝም እያለች ነበረ ከዛም አንቺ እኮ ነሽ ከሰው እየሸሸሻለሽ ለምን እንደሆነ አይገባኝም ታዲያ ሳሮንም እኔ እኮ ሰዎችን የማልቀርበው ስለማላምናቸው ነው እንዴት ሰው አይታመንም ሁልጊዜ እንደዚህ ፈርጀሽ ትችያለሽ ወይ እያላት ነበረ አዎ እኔ የምርቀው መጥፎዎችን ብቻ ነው ለማንኛውም ግን አታስብ ወንድሜ ታዲያ ዳዊትም ፊዚዮትራፒ እንድታደርግ እየነገራት ነበረ። የታመምኩት እግሬን እንጂ ጭንቅላቴን አይደለም፣ ሁሉንም ነገር ራሴ ያስተካክላለሁ። አንተ ለራስህ ብቻ አስብ፣ እማዬንም ለምን ሄዳት ጠይቃትም እያለች ነበረ። ታዲያ ዳዊትም በዚህ ሁኔታ ሆነሽ ለምን ትችሽ ሄዳለውኝ? እኔ ምንም አልሆንም፣ አንተ የልቁንስ ሄድና እማዬን ጠይቃት ኖርስ፣ አሁን የተጀመረ ፍቅር ይበልጥ ብሃል እያለች ከዛም ከህይወት ጋራ ስላለው ነገር እየነገረችው ነበረ። እባክሽን አንቺ ራሱ ለምን አትሄጅም? እንደውም እማዬ እንደዚህ ሆነሽ ብታይሽ ብትዳብስሽ የምትድኝ ይመስለኛል አላት። ሩት ስልክ ደውላ ሳሮን መራመድ እንደምትችልና ትናንት ሆነች እየተናገረች ነው። ለምን እንደዛ አይነት ዘዴ እንደፈጠረች አላውቅም። ሁሉንም ነገር በስልክ አስገርቸዋለሁ እያለች እያወራች ሳለ ታዲያ የህይወት ጓደኛ ሰላም ተሸፋፍና ወንድ በመምሰል ስልኳን እላይ ወላይ ትነጥቃታለች። እሷም በመንቀጥቀጥ እባክበናትህ አትውጋኝ እያለች እጇ ላይ ያለውን ስልክ ትሰጣታለች። ታዲያ ሰላምም ከተሸፋፈነችበት ተገልጣ አየሸው አይደለ መጠንቀቅ አለብሽ ለምን እንደዚህ ዋዘኛ ትሆኛለሽ? ስልክሽን በዚህ መልኩ አይደለም መጠቀም ያለብሽ። እኔ አስራ አምስተኛ ስልኬ ይኸው። አሁን ግን በውስጥ ቀረጭታ ብጅቼ እሱን ይዤ ነው የምንቀሳቀሰው፣ እያለች እያስጠነቀቀቻት ነበር። ወደ ሰላምም፣ ቆይ ስልክሽ ግን ምን አይነት ነገር ቢኖረው ነው የፈለግከውን ብር እሰጥሃለሁ እባክህን እያልሽ ስትየ ነበረው፣ ደግሞ ፍቅረኛ አለሽ እንዴ? ብዙ ጊዜ እየተደበቅ ስልክ ስታወር ደርስብሻለሁ አለው፣ አለቻት። ብሩትም ፍቅረኛ የምን ፍቅረኛ አለቻት። ሰላምም ታዲያ ገጠመኛን እየነገረቻት ነበረ። የሆነ ሰዓት እንዲህ ቴክስት ስጽፍ ፈረንሳይ ነኝ አለኝ። ከዛም ሁሉ ነገር ፈረንሳይ ቁልጭ ብሎ ታየኝ አለቻት ከዛም ውጭ መሄድ ትፈልጋለሽ እንዴ በዚህ ሰዓት ውጭ መሄድማ ይፈልጋል ብለሽ ታስቢያለሽ የኢትዮጵያ ህዝብ እኮ ልቡ ውጭ ነው አልችል ብሎ እንጂ አለቻት ለምን እዚህ ሰርተሽ መቀየር እኮ ትችያለሽ አስተሳሰብ አስተሳሰብሽን ብቻ መቀየር ነው አለቻት አይ እሱማ ታክሲ ብቻ ነው ለእኛ ሀገር ሰርታችሁ መቀየር ይሉናል እንጂ እነሱ ግን ልጆቻቸው ውጭ ነው ያሉት አለቻት። ከዛም ስልኳ ላይ የሆነ መልእክት እንዳየች ና መሄድ እንዳለባት ነግራት ትታት ትሄዳለች። ወይ ሰላም ጸባይ ሽኩ ግራ ያጋባል እያለች ነበረ። ሳሚ ከወደ ውጭ የሆነ ዜና ይዞ መጥቷል። የስራ ባልደረባችሁ የሶሻል ሚዲያ መነጋገሪያ ሆኗል። አዳዳዊትም ፎቶውን ተመለከተና ለሳሮን ሰጣት። ይኸው እስካሁን ሲያስጠረጥረን የነበረው ተያዘ። ከዚህ በኋላ ፀሐይ ወጣ አለች። አዳዳዊትም እህቴ በጣም ይቅርታ፣ እስካሁን ወንጀለኛ አድርጌ ስለጠረጠርኩሽ በማለት ይቅርታ ይጠይቃታል። ሳሚም እንደዚሁ የሰዎችን አሉባልታይዤ አንችን ወንጀለኛ አድርጌሻለው። በማለት አሁንም እሱም ይቅርታ ይጠይቃታል። ሳሮንም ማስመሰሉን ቀጠለችበት። እኔ በእናንተ የምቀየመው ነገር የለኝም። በባለፈው በፖሊስ ያስያዘሽ እሱ ነው ማለት ነው አለ። አዎ እሱ ነው እንደውም ስራ ስላልገባው ነገሮች ይበላሻሉ ብዬ ነበረ። ነገር ግን አሁን ላይ ሁሉም ነገር ግልጽ ሆኗል አለች። አሚም ያልተደረገ ነገር ተደርጓል ብለው ሲያወሩ አያፍሩም ወይ? ይቅርታ ሳሮን፣ እስካሁን ስለከሰስኩሽ እና ወንጀለኛ ስላደረኩሽ በማለት ይቅርታ አሁንም ይጠይቃታል ሳሚ። ታዲያ ዳዊትም አዎ ባልኮ ሁሉ ነገር ማለት ነው። አንተ ግን ከሳሮን ርቀሃል ይለዋል። ተው በማያገባህ ትግባ፣ እኔ አስተካክለዋለሁ ይህንን በማለት ዳዊትን ያስቀይመዋል። ታዲያ ሳሮንም ይህንን እኛ እናስተካክለዋለን፣ ለእኛ ተወው አለችው ዳዊትን በቁጣ። እኔ እኮ በማያገባኝ የገባው ሳይሆን የታየኝ ነው የተናገርኩት፣ በማለት ይመልሳል። ታዲያ የሳሚና የዳዊት አለመግባባት ወደ ጭቅጭቅ እያመራ ስለሄደ ዳዊት ከተቀመጠበት ተነስቶ ትቷቸው ይሄዳል። ሳሮንም ይኸው እያስቀየም ከውኮ ነው ሳሚ፣ መጠንቀቅ ይኖርብሃል አለችው። አንቺ መቼም ድሮም ለወንድምሽ ነው የምታግዥ፣ ለእኔ ብልሽ አታውቂም። አይ ዳዊት እውነትን ይዞ ፊት ለፊት የሚካፈት ሰው ነው የማደላው ግን ለውዱ ባለቤቴ ነው እያለች እያቆለባበሰችው እና እያሞገሰችው ነበረ። ምን ነው ይህ ሙገሳ በዛብኝ ዛሬ፣ ምን አዲስ ነገር አለ? ፍቅር ነዋ፣ እኔ የምፈልገው ፍቅር ነው በማለት ትነግረዋለች። ዛሬ ለመጀመሪያ ጊዜ ከአንደበትሽ ይህንን ቃል ሰማሁት። አሮንም ታዲያ ከዚህ በኋላ ደጋግሜ የምትሰማው ይሆናል። እንግባ እንዲ ትለዋለች ሳሮንም፣ አይ አሁን ቀን ነው፣ ይልቁን ስላንቺ የሆነ ነገር ላምጣለች ብሎ ከተቀመጠበት ተነስቶ ወደ ክፍል ነበር። ኪዊ ከማረፊያ ክፍሏ ሆና በሀሳብ ጭልጥ ብላለች። ሩት እየጠየቀቻት ነው። ምንሆነች ነው በሀሳብ ጭልጥ ብለሻል እኮ እያለች ነው ታዲያ በልጇ ጉዳይ ከዳዊት ጋር ተነጋግረው እንደነበርና እንዴት ሳሚ ጋር እየፈለግሽ እንደሆነ አልነገርሽኝም እኔ ብዙ ነገር እየተጨናነኩኝ አንቺ ተደብቂኛለሽ በማለት ወቅሷት እንደነበርና በዛም አንዳንድ አለመግባባት ተፈጥሮ በጥፊ እንደመታችው ከዛም ዳዊትን በጥፊ ስትመታው ሳሮን ተመልክታ ስለነበረ ምን ያህል ነው የጠገበችው እያለች የሳሮንን ጩኸት እያሰበች በሀሳብ ጭልጥ ብላለች። ሩትም እዚህ ብቻሽን በመሆንና በመጨነቅ የሚሆን ነገር የለም፣ እንሄድና ወደ ሳሎን እንቀመጥ አለቻት። ከዛም ዳዊት ካለ አልመጣም፣ ትናንትና በጥፊ መትቻታለሁ፣ በስራዬ በጣም ነው ያፈርኩት አለቻት። ታዲያ ሩትም ለምን በጥፊ መታሹ? ካለች በኋላ በጥፊ የተማታችበትን ምክንያት ስትነግራት እኔም ቢሆን ይህንን አደርጋለሁ፣ እንዴት ዳዊት እንደዛ አይነት ነገር ይናገራል እያለቻት ነበረ ሳሮኔ የምረቃትሽ ሰዓት ስለደረሰ ዝግጅት እንዴት እየሄደልሽ ነው? እያለች እየጠየቀቻት ነው። ታዲያ ሩትም አንችም ከዝግጅቱ ተጠርተሻል የመጥሪያውን ካርድ ላንችን ያመጣሁት አለቻት። እኔማ እንደዚሆኝ የሚሄድ አልችልም አለችው። ታዲያ ሩትም ጓደኞች እንደውም አንችን መታወቅ ይፈልጋሉ ብትላትም በቃ የዝግጅትሽ ሰዓት ዳዊት አብሮሽ ይሄዳል፣ እኔ ግን አልችልም አለቻት። በቃ ከህይወት ጋር ይሄዳለው አለች። ይችን ወፍ ዘራሽማ አታቅብቻት ከእሷ ጋማ ሊሆን አይችልም አለችና በቁጣ ተናገረች። የሰው ልጅ ሰው ዘራሽ አይባልም። ምናልባትም ሰው ዘራሽ የሚባለው እጽዋቶች ናቸው እጽዋቶች በወፎች አማካኝነት የሆነ ቦታ ሊበቅሉ ስለሚችሉ አለችና፣ አናደደቻት። በቃ ለማንኛውም እስኪ የገዛሽውን ልብስ ልይልሽ በማለት ሩት ስልኳን ትሰጣታለች። ታዲያ ስልኳን ስትሰጣት እባክሽን ውሃ ስጪኝ በማለት ትንታ የያዛት በመምሰልና በመሳል፣ ተረጋጊ እባክሽን የእውነት ያንቀሻል ያለቻት ነበረ ምክንያቱም የሳሮንን ማስመሰል ተረድተዋለች እና ታዲያ ውሃ ከጓዳ እስከምታመጣላት ድረስ እሷ ጋላሪ ፎቶ ብርበራ ላይ ነበረች። በቃ የእኔ ፎቶ የለም አልያዘችውም በማለት መረጋጋት ጀመረች። ታዲያ ሩትም ስትመጣ ምን እያየሽ ነበረ? በማለት ሳሮንም፣ ምላሿ አይ ምንም፣ ቀሚስሽ በጣም ያምራል አለቻት። ወደድሹ አይደለ? ትንታሽ ግን የእውነት ሆኖ እንዳያንቀሽ በማለት ማስመሰሏን ተነግራታለች። ከዛም ምን ማለትሽ ነው? ብላ እንደ መደናገጥ ትላለች ሳሮን። ታዲያ ሳሮንም ሩት ከተለየቻት በኋላ ስልኳ ላይ ምንም ነገር የለም፣ በቃ እኛም በማስመሰል እንቀጥልበታለን እያለች ነበረ። በሌላ በኩል ሩት አይ ሳሮን፣ አንቺ ብቻ ነሽ አይደል ብልጥ? ቪዲዮ ያልቀረጽኩሽ መስሎ ነው አይደል የሚታይሽ? ወይስ ከጋላሪ ላስቀምጠልሽ በማለት ከራሷ ጋራ እየተነጋገረች ነበር። ዳዊት ሳሎን ተቀምጧል። ህይወት ወደ ሳሎን እየመጣች ዳዊትን ስታዩ እንደ መደናገጥ ብላ ለመመለስ እየሞከረች ነበር። ሂዊ ነይ፣ ማንነጋገር በጣም ይቅርታ፣ አጥፍቻለሁ፣ ለበደል ኩሹሉ ይላታል። እኔ ነኝ ቅርታ መጠየቅ የምፈልገው አይገባህም ነበር ዳዊት፣ ትላለች። ይወው፣ አሁንም ድገምኝ፣ በጣም ይገባሻል እያላት ነው። ታዲያ ወደ ሆኑ ሳሚ ይመጣና ይመለከታል። ታዲያ ሳሚም እሳትና ጭድ ሆናችሁ የለ እንዴ ካልጠፋ ክፍል ለምን እዚህ ትሆናላችሁ? ለምን ውስጥ አትገቡም? እያለ ማሾፍ ጀመረ። ከዛም በቃ ሳሚ አንተን ነው የምፈልገው ህይወት እኮ ካጠገብናት እኔን ለምፈለግከኝ እያለው ነበረ። አንተን ወደ ውስጥ እንግባና እንነጋገር እያለ ይዞት ገባ። ስልኩን ትቶት ነበር የገባው። ታዲያ ስልኩ ሲጠራ ከቆየ በኋላ ህይወት ታነሳዋለች። ያነሳችው ስልክም ህፃኗን አግኝተናታል ቶሎ ብለና አድራሻው ይኸውልህ በማለት ቴክስትም ይጽፋሉ። ቴክስቱን ካየች በኋላ ከዛም ከራሷ ጋር ስታስብ ከቆየች በኋላ እየበረረች ወደ ውጭ ወጥታለች። ታዲያ ሳሚና ዳዊት ወደ ሳሎን ሲመጡ ህይወትን አጥተዋታል። የት ሄደች እያለ ዳዊት እየጠየቀ ነው። ህይወት አደጋ ውስጥ ናት። እኔ ለማጥመድ ብለው በላኩት ቴክስት አይታ ልጇን የምታገኝ መስሏት ወደ ውጭ ወጥታለች። ታዲያ ሳሚና ዳዊትም ፍጠን ፍጠን ሳሚ እያለ ተያይዘው ወጥተዋል። ህይወትን ይደርሱባት ይሆን? አብረን የምና ይሆናል ለዛሬ የነበረኝ ፕሮግራምን ይመስላል። አመሰግናለሁ።